የኪራ አባት ከባድ ውሳኔ ወሰኑ። እሱም ምንድን ነው? ቤቲ ሁለተኛ እዚ ቤት ተመልሳ እንዳትመጣ ነው የወሰኑት። ምክንያቱም ቤቲ እዚ ቤት ከመጣች በኋላ የኪራና የፅናት ፍቅር ተበጠበጠ። የኪራ አባት ፅናትና ፍቅር በሰላም በፍቅር እንዲኖሩ ነበረ ይህንን የወሰኑት። ነገር ግን የኪራ አባት ከሄዱ በኋላ እንደዚህ አይነት ችግር መፈጠሩን ያለውን እውነታ ፅናት ለኪራ አባት ተናገረች ሰላም ሰላም ውድ የተከበራችሁ በያላችሁበት ስፍራ ሰላማችሁ ይብዛላችሁ ለዚህ ቻናል አዲስ ከሆናችሁ ላይክ ሼር ሰብስክራይብ ማድረግ አትርሱ ማለት ነው እናም ደግሞ አዳዲስ ቪዲዮዎች አዳዲስ መረጃዎች ወደ እናንተ እንዲደርሱ የደውል ምልክቷን በማብራት ተቀላቀሉ ማለት ነው እናም የኪራ አባት የወሰኑት ውሳኔ እኔ በጣም ተመችቶኛል። ምክንያቱም የኪራ አባት የማይወስኑ ከሆነ ጽናትና ኪራ በቀላሉ እንደሚለያዩ ሁላችንም እናውቃለን። ምክንያቱም ጽናት በባለፈው እንደተናገረች ቤቲ እና እንዳልኳችሁ በባለፈው የምታስታውሽ ከሆነ ቤቲ በጣም አሰቃይታኛለች፣ ልጄንም ነጥቃኛለች። ስለዚህ አይኗ ማየት አልፈልግም የትኛውም ያህል እንኳን ከአሁን በኋላ ምንም ሆነች ምንም የወጋ ቢረሳ የተወጋ አይረሳም። ስለዚህ አይኗ ማየት አልፈልግም እያለች በጣም ስትወስንም ነበረ። አለበለዚያ ምስኪኑ አባቴ ጋር ይሄዳለሁኝ አሁንስ ከአቅሜ በላይ ሆኗል ብላስ በጣም በቃ ተናዳ ነበረ። ነገር ግን ያለውን እውነታ የኪራ አባት ከመጡ በኋላ ተናገረች። ጽናት ጥሩና መልካም ሴት ጠንካራ እንደሆነች ለትዳሯ ታማኝና ታታሪና ጀግና ሴት እንደሆነች የኪራ አባት ከዚህም በፊት ጠንቅቀው ያቃሉ። እንኳን ዛሬን ተዉትና ከዚህ በፊት ገና ገና ገና የኪራ እናት ሳትሞት በፊት ማለት ነው። የጽናት ድራማ ከተጀመረበት ቀን ጀምሮ እንዴት እንደምትሰራ ቤቱን እንዴት ጠንቅቃ መያዝን እንዳለባት የኪራባት ጠንቅቀው ስለሚያውቁ ያለውን እውነታ ስትናገር ጽናት የምትለውን ሁሉም ነገር ደግሞ የኪራባት ይስማማሉ። እናም በዛም የተነሳ ችግር የለውም ብለው ከባድ ውሳኔ ወሰኑ። ከባድ ውሳኔው ምንድነው? ነው ሁለተኛ ቤቲ ዝቤ ቤት ተመልሳ እንዳትመጣ፣ እኔ በሌለውበት የትኛውም አይነት መፍትም የማስገባትም የማስወጣትም መብት የለህም። ነገር ግን እኔ ከአንተ ጋር በዛን ሰዓት ያወራውትኝ ቀጥታ ከጽናት ጋር ትዳራችሁን መስረታችሁ ህይወታችሁን እንድትኖሩ እንጂ እኔ እንደዚህ አይነት ነገር እንዲፈጠር በፍጹም እኔ ፈቃደኛ አይደለሁም ብሎ ለኪራ ሲናገር ኪራም አባዬ፣ እኔ አውቅ ያደረግኩት ነገር አይደለም። ከዚህ በፊት የመጀመሪያ ኤክሴና ፍቅረኛዬ እንደሆነች ላንተ አልነገርኩህም። ነገር ግን እኔ እሷን አላፈቅራትም። እሷ ግን ትወደኛለች፣ ታፈቅረኛለች። በዛም የተነሳ እሷ አበደች። ባበደችበት ሰዓት ወደ ጸበልም ወደ አክም ቤትም ያልወሰደቻት ቦታ የለም። የቤቲ እናት ማለት ነው። ቤቲም እናም እንደዛ ሁላ አድርጋ በስተመጨረሻ የምታፈቅረው ፍቅረኛዋ ጋር ካልወሰድሻት መቼም ቶሎ ልትድንና ልታገግም አትችልም ብለው ዶክተሮችም፣ እንዲሁም ጸበሉ እና የምታፈቅረው ሰው ጋር ካልወሰድ ሻት ቶሎ ልታገግም አትችልም አሉኝ ዶክተሮቹም፣ እንዲሁም ደግሞ ጸበል የወሰድኩበትም እንደዛ አሉኝ። ስለዚህ ግዴታ ይቺ ልጅ እዚህ መሆን ለተወሰነ ጊዜ እዚህ መሆን አለበት ብላ የቤቲ እናት አምታ ቤቲን አስቀምጣ ሄደች እንጂ እኔ አላመጣዋትም። አባዬ እኔም አውቀው ነገር የለም ሲል አሁን ያም ይህም ሆነ፣ አንድ የተፈጠረው ተፈጥሯል። ግን ሁለተኛ ይቺ ልጅ እዚህ ቤት ተመልሳ እንዳትመጣ ብለው ቤቲን ከቤት አባረሯት ማለት ነው። የኪራና የፅናት ፍቅር መመለሱ እኔ አስደስቶኛል። ምክንያቱም የነሱ የሁለታቸው ፍቅር በጣም ደስ የሚልና በጣም ምርጥ ምርጥ ፍቅረኛሞች ናቸው። ግን ቢሆንም በመሃላቸው እየተፈጠረ ያለው ነገር እነሱን ለመለያየት ቢሆንም ነገር ግን ፍቅራቸው መቼም ቢሆን ሊበተን እንደማይችል እርግጠኛ ነኝ። ምክንያቱም ደስ የሚለው ነገር የኪራ አባት ሁሉንም ነገር ስለሚያውቁ ማለት ነው። የፅናትን ባህሪ በደንብ ጠንቅቀው ያውቃሉ። ምንም ነገር እንኳን ከአሁን በኋላ ቢፈጠርም ልጄ እኔ ከጎንሽ ነኝ ብለው እንዲሁም ደግሞ ኪራንም አስጠነቀቁት። ከዛም ኪራ እሻባዬ ችግር የለም፣ ይሄን ሁሉ ነገር እኮ ያደረገችው እኔ ሳልሆን የቤቲ እናት ናት። ግዴታ እዚህ መሆን አለባት ያለችው እሷ ነች። ስለዚህ እኔ እዚህ ጋር ምንም ማውቀው ነገር የለም እና በአንተ ምክንያት ነው እንደዚህ ሆነችው ብላ እግሬ ላይ ወድቃ ስታለቅስ ነው ቤቲን ወደ ቤት ያስገባዋትኝ። አማራጭ አጥቼ ነው አባዬ፣ እንጂ እኔ ጽናትን ጠልቻት አይደለም። ጽናትን እኔ ከህይወቴ በላይ ነው የማፈቅራት። ከጽናት ውጭ እኔ ህይወትን ራሱ መኖር አልችልም። ስለዚህ ይሄ ነው እውነታው ብሎ ኪራም ጽናት በተናገረችው ላይ ጨምሮ ተናገረ። ከዛም የኪራ አባት ከባድ ውሳኔ ወሰነ። ሁለተኛ እችን ልጅ እዚህ ቤት ማየት አልፈልግም አሉ። ከዛን እሺ አባዬ ችግር የለም፣ አንተ ያልከኝን ሁሉ ለማድረግ ዝግጁ ነኝ አለ ኪራ ማለት ነው። ከዛ ጽናትም እሺ ብላ ተስማማች። አሁን ላይ የኪራና የጽናት ፍቅር ተመልሷል። እንኳን ደስ ያላችሁ፣ የምስራች እኔ ራሱ ደስ ብሎኛል። ከእናንተ ውስጥ አንዷ ነኝ። በጣም የምወደውና ልብ አንጠልጣይ የጽናት ድራማ ከክፍል አንድ ጀምሮ እስካሁን ድረስ እየተከታተልኩ አለውኝ ማለት ነው። በጣም ምርጥ ነው። ከመጀመሪያው ጀምሮ እውነት ስንከታተለው በጣም አሪፍና በጣም ምርጥ ድራማ ነው። አሁን ላይ ግን ትንሽ እየተካሄደ ያለው ነገር ያው በቤቲ ምክንያት ፍቅራቸው ትንሽ እየተበጣበጠ ነው እንጂ በጣም አሪፍና ምርጥ ድራማ ነው። እስኪ ከፅናት ድራማ ምን ተማራችሁ? አስተያየታችሁን በኮሜንት አስቀምጡ። ብዙዎቻችሁ ኪራና ፅናት አንድ ቢሆኑ፣ ኪራና ፅናት ባይለያዩ እያላችሁ በኮሜንት አስተያየታችሁን ስትናገሩ ነበር። አሁን ላይ የእናንተ ሀሳብም የእናንተ አስቴት እና ሀሳባችሁ አስቴታችሁ ኪራና ፅናት አንድ ላይ ቢሆኑ ቤቲ ከቤት ብትወጣ ስትሉ ነበረ። አሁን ላይ ቤቲ ከቤት ወጥታ ጽናትና ኪራ አንድ ሆነዋል። በማን ምክንያት? በኪራ አባት። የኪራ አባት መምጣቱ በጣም ነው የጠቀመው። ጽናት ናት የኪራ አባት እንዲመጡ ያደረገችው። ምክንያቱም ጽናት ደግሞ በቀላሉ ትዳሯን የምትበትን አይነት ሴት እንዳልሆነች ሁላችንም ጠንቅቀን እናውቃለን። ዛሬ እኮ አዲስ አይደለም። ከዚህ በፊትም ብዙ ነገር ሲፈጠር ጽናት ሁሉ ነገር ተቋቁማ ያለፈች ጀግና ሴት ናት። እና በቀላሉ የምትበትን ሴት አይደለችም። ሲጀመር በጣም አስተዋይ ናት ጽናት እና በኮሜንት ሁላችሁም በቃ አስተያየት እንደዚህ ቢሆን ሁለቱ አንድ ቢሆኑ ቤቲ ብትወጣልን፣ ቤቲ እንደዚህ ብትሆን ስትሉ ነበረ። ያው ኪራ ደግሞ ለኪራም አዲስ አይደለም በነገራችን ላይ ግን ቢሆንም ከጽናት ጋር ትክክለኛ ህይወቱን መኖር ከጀመረ በኋላ እንደዚህ አይነት ነገር በመካከላቸው ተፈጥሮ አያውቅም። ቤቲ ስትመጣ ነው እንደዚህ ህይወታቸው የተበጠበጠው። ግን ዞሮ ዞሮ ህይወታቸው እንደሚስተካከል እኔ በተስፋ እጠብቃለው እንደ መጀመሪያው ፍቅራቸው እንደሚሆን በተስፋ እጠብቃለው። ውድ የተከበራችሁ እንደተለመደ አስተያየታችሁን በኮሜንት አስቀምጡልኝ። ሁላችሁም የጽናትና የኪራ አንድነትና ፍቅራቸው እንደናፈቃችሁ ተስፋ አደርጋለውኝ። እና በጣም እኔ ራሱ ደስ ብሎኛል፣ ከባድ ውሳኔ የኪራ አባት በመወሰናቸው እኔ አስደስቶኛል። አለበለዚያ የጽናትና የኪራ ፍቅር እንዲሁም ደግሞ ምስኪኑ አባቴ ጋር ይሄዳለሁ ብላ እንደወሰነችው በዛው ደግሞ የምትሄድ ከሆነ አንደኛው እሷም ትጎዳለች፣ ሁለተኛ ኪራም ስለሚያፈቅራት ኪራም በመሀል ይሰቃያል፣ ይጎዳል ማለት ነው። ቤቲ እዛ ቤት ያለችው እስክታገግም ነው። ካገገመች በኋላ ቀጥታ ወደ እናቷ ቤት ወረውራት አለው እያለ ኪራም ለአባቱ እየተናገረ ይገኛል። ከዛም ይሄም በፍጹም ሊሆን አይችልም ብለው ነው ጎትተው ከቤት ያስወጧት ማለት ነው። ምክንያቱም የኪራ አባት መታገስ አይችሉም። የጽናትና የኪራ ፍቅርም እንዲበተን ለደቂቃ ለሰከንድም በፍጹም አይፈልጉም። የኪራ አባት ማለት ነው። ሲቀጥል ደግሞ ሰኒና የሚገርማቸው ነገር ሰኒና ክብሮም በቃ የሌለ የጦፈ ፍቅር ጀምረዋል። ይመቻቸው በቃ ካልቀረ ፍቅርን እንደዚህ ነው እንጂ የምን መታፈን። ምን ያህል እንደምታፈቅረው ምን ያህል እንደምትወደው እኮ ጠንቅቆ ነው የሚያውቀው። የሚገርማችሁ ነገር ክብሮም በቃ አንቺ በአፍሻ ትናገሩም እንጂ ስሜትሽ እኮ ይናገራል ከውስጥሽ ባታወጪም እኮ እንደምታፈቅርኝ እኮ ይገባኛል አለ በስተመጨረሻም አዎ ግን በምን አወቅ አለችው ከዛን አዎ ግን አፈቅረሃለሁ እንዳትጎዳኝ እኔ እህቴ በጣም እያስጠነቀቀችኝ ነው ለምን እህቴ በፍቅር ምክንያትና በምትወደውና በምታፈቅረው ሰው ስለተከዳች እናም እንደኔ እንዳትሆኝ እህቴ እያለችኝ እኔንም ታስጠነቅቀኛለች ስለዚህ እባከን እንዳትጎዳኝ እያለች ነው እሱም ደግሞ አረ እኔ አልጎዳሽም አያሳስብሽ፣ እያለ ያዋራታል። ከዛም በኋላ እኔ እኮ በጣም ነው ሰኒም ወድሽ፣ እንዴት እኔ ልጎዳሽ እችላለሁ? ሲላትም አይ እህቴ እኮ ሁሌ እየደጋገመች ስታወራ እኔም እንደሷ የምጎዳ የመሰለኝ እፈራለው፣ አለችው። አይ አትፍሪ፣ እኔ በፍጹም ልጎዳሽም አልችልም። ሁሌም ከጎንሽ ነኝ ሰኒዬ፣ እያለ ሲያበረታታትም፣ እሺ ክብሮሜ፣ ግን እንደዚህ አይነት ነገር ሁለተኛ እንዳይፈጠር እባክን፣ እንዳትጎዳኝ። እኔም አሁን እወድሃለሁ፣ አፈቅርሃለሁ። ለዛም ነው ከሌላ ሰው ጋር ሳይክ የምቀናው። እናም ከማንም ጋር ከእንግዲህ ላይክም አልፈልግም አለችው። ክብሮም እሺ ችግር የለውም ሰንዬ፣ እኔ እንደዚህ አይነት ሰውም እንዳልሆንኩም ታውቂኛለሽ። እኔ በጣም ለሴቶች ትልቅ ክብርና ሬስፔክት ያለኝ ሰው ነኝ ፀባይን በደንብ እያወቅሽ ለምንድ ነው በእንደዚህ በማይረባ ነገር የምጠረጥርኝ ኒና ደግሞ አንችን ለማቃጠልና ከአንቺ ጋር ሰላምና ፍቅር እንደሌላችሁ እኔ አላወኩኝም። ለካ ምሷ የምታደርገው ድርጊት አንችን ለማቃጠል አንችን ለማናደድ ነው። ይህንን ነገር እኔ አላደረኩም እና ስልኬን ሳላቀው ነው ወስዳ ይህንን ቴክስት የላከችልሽ እንጂ እኔ የማውቀው ነገር የለም። እባክሽን ተረጅኛላት። ከዛም ያለውን እውነታ ሰኒ ካወቀች በኋላ ቀጥታ ከክብሮም ጋር የእውነተኛ ፍቅራቸውን ማጣጠም ጀመሩ። እኔም በጣም ደስ ብሎኛል፣ ክብሮምና ሰኒ አብረው በመሆናቸው በጣም አስደስቶኛል። በዚህ አጋጣሚ እንኳን ደስ ያላችሁ። ክብሮምና ሰኒ ቢጋቡ አብረው ቢሆኑ ስትሉ ነበረ። ምክንያቱም የህይወት አጋር ሰኒም የላትም ክብሮምም የህይወት አጋር የለውም። ሁለቱም ደግሞ በመስማማታቸው ፍቅራቸውን በአደባባይ በመግለጻቸው እኔ በጣም ተመችቶኛል። እናም በጣም ደስ የሚል ጊዜ ነበረ። ስለነበረን ቆይታ አመሰግናለሁ። እንደተለመደ አስቴታችሁን በኮሜንት አስቀምጡ። የጽናትና የኪራ የጽናትና የኪራ እንድመሆን አስደስቶኛል። አመሰግናለሁ። ወዳችኋለሁ። ባይ ባይ።